ሰላም ጤና ይስጥልኝ። ውዴ ሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ የመረጥናችሁ አዳዲስ እና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከእኛ ጋር እንድትቆዩ በአክብሮት እጋብዛለሁ። የህወሓት ታጣቂ በሆነው አርሚ 44 ኮር 442 ወሬ ክፍለ ሰራዊት ሙሉ ክፍለ ሰራዊቱ ወደ ሓራ መሬት መቀላቀሉ የተገለጸ ሲሆን በተጨማሪም የራያ አዘቦው ማቻረ ቀበሌ 10 ሚሊሻዎች ከነሙሉ ትጥቃቸው በተመሳሳይ ሓራ መሬት መቀላቀላቸው ተገልጿል። በአጽቢ ወረዳ ህዝብ በትላንትና ሁለት መስከረም 14 ህወሓት ስብሰባ ጠርቶ የነበረ ሲሆን ልጆቻቸው የተሰውባቸው ወላጆች ያሉበት መንደር መጥታችሁ እንደገና የሀዘን ድንኳን ለመትከል የምትፈራገጡ ወሮበላ ዘራፊዎች ናችሁ። ሁለተኛ ቀን ወደዚህ አካባቢ አትምጡብን ሲሉ ከወረዳው እንዳባረሯቸው ታውቋል። በተመሳሳይ የዛና ህዝብ ከዘጠና በመቶ በላይ ህወሓት በጠራው ስብሰባ እንደማይሰበሰብ እንቢታውን ገልጿል። ለምን አትሰበሰቡም ተብሎ በአንጃ ቡድን ሽማግሌ የተላከለት የዛና ህዝብ በአሁኑ ወቅት የእናንተ ስብሰባ ችግር ጠሪ እንጂ መፍትሄ ሆኖ አላየንም የሚል ምላሽ ተሰጥቷቸዋል። በተያያዘ ዜና በመቀሌ ከተማ የመንግስት ሰራተኛ ስብሰባ ጠርተው የነበረ ሲሆን አብዛኛው ተሳታፊ ዝምታን መምረጡ የተገለጸ ሲሆን እድል ተጠቅመው ህወሓቶችን መጥፎ ባህል ትግራይ ላይ ያስገብታችኋል። በሀሳብ ከእናንተ የተለየ ሰው ታርጋ እየለጠፋችሁ ማሸማቀቅ ስራችሁ ነው። አሁንም ለጦርነት ልጆቻችሁ ስጡን እያላችሁ የጦርነት ቅስቀሳ ማካሄድ አያሳፍራችሁም ወይ? ተፈናቃዮች የቁማራችሁ መጫወቻ አደረጋችኋቸው? የሚሉት ሀሳቦች ማንጸባረቃቸው ተሰምቷል። በደጋተን ቤንም የህወሓት ቡድን በጠራው መድረክ ላይ አብዛኛው የመንግስት ሰራተኛ ለመሳተፍ ፍቃደኛ ባለመሆን ወደ ስብሰባው ሳይመጣ ቀርቷል። በስብሰባው የተገኙትም እኛ የመንግስት ሰራተኞች እንጂ የፓርቲ ሰራተኞች ሀሳብና አስተያየት ለእናንተ አንሰጥም፣ የምታመጡልን መፍትሄም የለም ብለው ዝምታን መምረጣቸው ታውቋል። ጭንቀቴን ለሚጋሩኝ ይድረስ። እኛ የትግራይ ተወላጆች ካለፈ ታሪካችን ተምረን ወደፊት የሚያራምደን አቅጣጫ መያዝ አልቻልንም። ያጋጠመንን ብሔራዊ ውድቀትና ውርደት ተቀብለን ኃላፊነት ለመውሰድ ፍቃደኞችም አልሆንም። ባጋጠመን ፈተናና ውርደት ከማልቀስ በስተቀር ትምህርት ወስደን አቅጣጫችንን መለየትና መምረጥ አልቻልንም። የውድቀቱ መንስኤ ወደ ውጭ ከማላከክ ኤክስተርናላይዝ ከማድረግ በስተቀር ራሳችንን መፈተሽና ዘላቂ መፍትሄ ማሰብ አልቻልንም። ጉልበታችንን በእለት እለት ውጥረትና እልህ ከማባከን ውጪ መሰረታዊ ጥያቄዎችን ማንሳትና መወያየት አልቻልንም። በሰዎችና በጉዳዮች ላይ ከማማት በስተቀር ሀሳብ ለማዳበር ፍቃደኛ አልሆንም። አሁንም ቢሆን ላለፉት ዘጠኝ መቶ አመታት የተጓዝንበት መንገድ ላይ እንዳለን ነው። አሁን ስላለንበት ሁኔታ መነሻ የሆነው ፍልስፍናዊ መሰረት፣ ብቸኛዋ ፍጹም እውነት፣ የአለም አተያዮች ስነ ልቦናዊ አወቃቀሮች ማለትም ግትር ማንነትና ታዛዥነት ባህሪያትና ተግባራት ከቦታቸው ሳይናወጡ እየቀጠሉ ነው። ዋናው ጥያቄ መቼ ነው አይናችንን የምንከፍተው፣ ማለትም ትክክለኛ ራስን መፈተሽ አድርገን ዋስትና ወዳለው መጻይ የሚወስድንን አዲስ መንገድ የምንቀይሰው? እስክንነቃ ድረስስ የኤአይ ዘመን እየፈጠረው ያለው ማዕበልና በአካባቢያችን እየተከሰተ ያለው ለመተንበይ አስቸጋሪ ውስብስብ ባህሪ ያለውና ተለዋዋጭ የሆነውን ጂኦፖለቲካዊና ማንነታዊ ለውጥ ልንሻገር እንችላለን ወይ የሚለው ነው። ከእውነታው ጋር እንታረቅ። ጀነራል ተክለ ብርሃን እንደከተቡት የቀድሞ የማላዊው ፕሬዝዳንት ወደ ስልጣናቸው ተመለሱ። የማላዊ የቀድሞ ፕሬዝዳንት የ85 ዓመቱ ፒተር ሙታሪካ ባለፈው ሳምንት በሀገሪቱ የተካሄደውን ምርጫ በሰፊ የድምፅ ልዩነት ማሸነፋቸው ተገልጿል። ይፋው የምርጫ ውጤቶች እንደሚያሳዩት ሙታሪካ 57 በመቶ ድምፅ ሲያገኙ፣ የወቅቱ የማላዊ ፕሬዝዳንት የ70 ዓመቱ ላዛራስ ቻካዌራ 33 በመቶ ድምጽ አግኝቷል። ወደ ፖለቲካ ከመግባታቸው በፊት ፓስተር የነበሩት ቻኩዌራ የመጨረሻ ውጤት ከመታወጁ በፊት መሸነፋቸውን በይፋ በማመን ለሙታሪካ ደውለው ታሪካዊውን ምርጫ በማሸነፋቸው የእንኳን ደስ ያለዎት መልእክት አስተላልፈዋል። የስልጣን ርክክቡም በሰላማዊ መንገድ እንደሚከናወን ቻኩዌራ ቃል ገብተዋል። የህግ ፕሮፌሰር የሆኑት ሙታሪካ እንደ ኤሮፓን አቆጣጠር ከ2014 እስከ 2020 የማላዊ ፕሬዝዳንት በመሆንም አገልግለዋል። እንደ ኤሮፓን አቆጣጠር በ2020 በቻኩዌራ በሰፊ የድምጽ ልዩነት ተሸንፈው ከስልጣን የወረዱ ሲሆን አሁን ደግሞ በከፍተኛ የድምጽ ብልጫ በማሸነፍ ዳግም ፕሬዝዳንት ሆነዋል። ቬንዙዌላ በርዕደ መሬት ተመታች። የአሜሪካ ማዕቀብ ኢኮኖሚዋን ያሽመደመደባት ሀገረ ቬንዙዌላ ከዋና ከተማዋ ካራካስ የተነሳው የመሬት መንቀጥቀጥ እስከ ጎረቤቷ ኮሎምቢያ ድረስ ተሳ ሰምቷል ተብሏል። ነገሩ ያስደነገጣቸው ነዋሪዎች የመኖሪያ ስፍራቸውን ለቀው የወጡ ሲሆን ይህ መረጃ እስከተጠናከረበት ሰዓት ድረስ የተመዘገበው ሞት የለም። ቬንዙዌላውያን አደገኛ ቀጠና በሚባለው የመሬት ክፍል ድንበር አካለው የሚኖሩ ህዝቦች ሲሆኑ 80 ፐርሰንት የሚሆን መሬት መንቀጥቀጥ አደጋ ተጋርጦባቸዋል ነው የሚባለው። በዚህም የተነሳ በርካታ ሰዎች ህይወታቸውም አጥተዋል። ሶሪያ እና ዩክሬን ተቋርጦ የነበረውን ዲፕሎማሲያዊ ግንኙነታቸውን ለመመለስ ተስማሙ። በበሽራ አልአሳድ መንግስት ወቅት ኪዮቭ እና ዶማስቆ ዲፕሎማሲያዊ ግንኙነታቸው ተቋርጦ እንደነበር ይታወሳል። ፕሬዚዳንት አህመድ አልሻሪያ እና ዘለንስኪ በመከባበር ላይ ስለተመሰረተ ትብብር የተወያዩ ሲሆን ዲፕሎማሲያዊ ግንኙነታቸውን ለመመለስም ሰፊ ንግግር አድርገዋል። በእርግጥ ዩክሬን ከባድ ጦርነት ላይ በመሆኗ ለሶሪያ ፖለቲካል መረጋጋት ሚናዋ የጎላ እንደማይሆን ተወስቷል። መሪዎቹ በኒውዮርክ የመንግስታቱ ድርጅት ጠቅላላ ጉባኤ ላይ ነው የተገናኙት። ሩሲያ ከዩክሬን ለወሰደቻቸው ግዛቶች ደማስቆ እውቅና በመስጠቷ ነበር ኪዮቭ ከሶሪያ ጋር የነበራትን ግንኙነት እንደ አውሮፓን አቆጣጠር በ2022 ያቋረጠችው። የሶሪያው ጊዜያዊ ፕሬዝዳንት አልጁላኒ ከምዕራቡ ዓለም ጋር ለመስራት ዲፕሎማሲያዊ መንገዶችን እያስተካከለም ይገኛል። ሶሪያ ከበርካታ አስርተ አመታት በኋላ መሪዋን በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ማሳትፋም ይሁኑ ያሳያል የሚል መረጃም ተጋርቷል። የእስራኤል ጦር ከየመን የተነሳ ድሮን ወደ ሀገሪቱ መተኮሱን ከገለጸ በኋላ በደቡብ እስራኤል በደረሰ ጥቃት ቢያንስ ሀያ ሰዎች መቁሰላቸውን የነፍስ አድን ሰራተኞች ተናገሩ። የተተኮሰው ድሮን ለማክሸፍ ተመክሮ እንደነበር የገለጸው የእስራኤል መከላከያ ሰራዊት ነገር ግን በቀይ ባህር ዳርቻ ላይ በምትገኘው የመዝናኛ ከተማ ኢላት ጥቃት ማድረሱን አስታውቋል። ማገን ዴቪድ አዶም የተባለው የአስቸኳይ ሕክምና አገልግሎት ተቋም መረጃ እንደሚያመለክተው ከባድ የአካል ጉዳት የደረሰባቸው ሁለት ወንዶች ጨምሮ ሀያ ሰዎች ወደ ሆስፒታል ተወስደዋል። በኢራን የሚደገፈው ሁቲ ለደረሰው ጥቃት ኃላፊነት እንደሚወስድም አስታውቋል። የታጣቂ ቡድኑ ቃል አቀባይ የ20 ሳሬ ስኬታማ በሆነ ዘመቻ የጠላት እስራኤል ኢላማዎች ላይ ሁለት ድሮኖች ተኩሰናል ብሏል። የእስራኤል የቴሌቪዥን ጣቢያ በቀጥታ ስርጭት ባስተላለፈው ምስል የድሮን ጥቃቱንና ጥቃቱ ከተፈጸመበት ስፍራ ጭስ ሲወጣም አሳይቷል። ማህበራዊ ሚዲያ ላይ የተለቀቀና ቢቢሲ ትክክለኛነቱን ያረጋገጠው ሌላ ምስል ደግሞ አንድ ወደ ታች እየተምዘገዘገ የነበረ ድሮንን ያሳያል። ቪዲዮው ላይ ድሮኑ በህንጻ እስከሚሸፈን ድረስ ወደ ታች ሲወርድ የሚታይ ሲሆን ከጥቂት ቅጽበታት በኋላ ደግሞ ወፎች ወደ ሰማይ በረው ተበትኗል። የእስራኤል መከላከያ ሰራዊት ባወጣው መግለጫ የሰራዊት ወታደሮችና ፖሊስ የደረሰባቸውን የሰው አልባ አውሮፕላን ጥቃት ሪፖርት ተከትሎ ወደ ኢላት ተሰማርቷል ብሏል። ወታደሮችና የፖሊስ አባላት ነዋሪዎች አካባቢውን ለቀው እንዲወጡ እያገዙ መሆኑን እንዲሁም የተጎዱ ሰዎች ለማንሳት ሄሊኮፕተር መላኩንም አስታውቋል። የእስራኤል መከላከያ ሚኒስተር እስራኤል ካትዝ በኢላት በሰው አልባ አውሮፕላን ጥቃት የተጎዱ ሰዎች ፈጽሞ እንዲድኑ እመኛለሁም ብለዋል። እስራኤልን የጎዳ የትኛውም አካል ሰባት እጥፍ ይጎዳል ሲሉም ዝተዋል። ከዚህ አስቀድሞ የእስራኤል ጦር በከተማ የማስጠንቀቂያ ደወል ድምፅ እንዲሰማ መደረጉንም ገልጾ ነበር። ከተጎጂዎቹ ቁጥር አንጻር ሲታይ ክስተቱ በሁቲ ከተፈጸሙ ከባድ ጥቃቶች አንዱ ሆኗል። ሁቲዎች የጋዛ ጦርነት ከተጀመረ ወዲህ በቀይ ባህር በኩል የሚያልፉ መርከቦችን ሲያጠቁም ቆይተዋል። እስራኤልን ጠላት አድርጎ የሚቆጥረው ሁቲ ሰናና ሰሜን ምዕራባዊ የመንን የሚቆጣጠር ቢሆንም እንደ የሀገሪቱ መንግስት እውቅና አይሰጠውም። እስራኤል በምላሹ የቀይ ባህር ወደብ የሆነውን ሁዳይዳህን ጨምሮ በሁቲ ቁጥጥር ሴምር የሚገኙ የየመን ክፍሎች ላይ የቦምብ ድብደባ ፈጽማለች። እስራኤል በሰናና አልጀዋፍ ግዛት በፈጸመችው ጥቃት 25 ሰዎች መገደላቸው በሁቲ የሚመራው የጤና ሚኒስተር ነሐሴ መጨረሻ ላይ አስታውቋል።